ወወልድ ወመንፈስ ቅዱስ አህዱ አምላክ በመላው ዓለም የምትኖሩ የዚር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እንደ ዚር መልካም ፈቃድ ዛሬ የምንቀጥለው የማርቆስን ወንጌል ነው። የማርቆስ ወንጌል ምዕራፍ ስምንትን ባለፈው አይተናል። ዛሬ ምዕራፍ ዘጠኝን እንቀጥላለን። ምዕራፍ ዘጠኝ ምን ይላል፣ በውስጡ ምን አለው፣ እሱ ምን እንማራለን የሚለውን በዝርዝር እናያለን። እንግዲህ የማርቆስ ወንጌል ምዕራፍ ዘጠኝ ወይቤሎሙ አማን እብለክሙ ሃለው እምእለ ይቀውሙ ዝ እለይጥምጎለ ሞት ከእናንተ መካከል በዚህ ከቆሙት ሞትን የማይቀምሱ አሉ በማለት ይጀምራል። እስከ አሜሪ ጓለመንግስት እግዚአብሔር እንዘ ትመጽእ በሃይል በኃይል እስከምመጣ በተከበረ ስልጣን የእግዚአብሔር መንግስት እስከምትመጣ ድረስ ሞትን የማይቀምሱ ሰዎች ከእናንተ መካከል ከዚህ አሉ በማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ወንጌል ያስተምራል። ያ ማለት ምን ማለት ነው? የተሰወሩ ማለት ነው። እነ ኤልያስ አሉ፣ እነ ኤልያስ እነ ሄኖክ አሉ። ሄኖክን በዚህ በመጽሐፍ ሄኖክ ምዕራፍ አራት ላይ ስንመለከት ሰባት ዓመት በእግረገነት በደብረ ቅዱስ በጸሎት ተጋ በኋላ በምናኔ ዓለም ከኖረ በኋላ ወድረዝ ተከብተ ሄኖክ ከዚያ በኋላ ሄኖክ ተሰወረ። አልሞተም ተሰወረ። ወአልቦ ዛይ መርሃበ ተከብተ የተሰወረበትን ቦታ የሚያውቅ የለም። ዘእንበለ እግዚአብሔር ባሕቲቱ ከእግዚአብሔር ብቻ በስተቀር የተሰወረበትን ቦታ የሚያውቅ የለም። እምሰማይ ላዕለ ወምድር ታሕተ፣ ከሰማይ ታሕተ፣ ከሰማይ ዝቅ ወምድር ላዕለ፣ ከምድር ከፍ ያለች። በከማዘን ምድር አራት ማዕዘን ያላት ምድር በዚያ እግዚአብሔር ነጠቀውና ወሰደው፣ ተሰወረ፣ ከህያዋን ጋር ይኖራል ነው። ስለዚህ የአዳም ሰባተኛ ትውልድ ሄኖክ አልሞተም ማለት ነው። ሌላው ኤልያስንም ስንመለከት በዚህ በመጻፈ ነገስት ከአል ምዕራፍ ሁለት ቁጥር ሀያ ጀምሮ ስንመለከት ወምድረዚ መጻ ሰረገላ ዘእሳት መሰጦ ለኤልያስ ብሔረ ሕያዋን፣ የእሳት ሰረገላ መጣ ኤልያስን ከኤልሳ ለይቶ ነጠቀውና ወሰደው ይላል። እስካሁን ሞትን አልቀመሰም። ሞት አልቀመሱም የተባለው ወልድ እግዚአብሔር ኢየሱስ ክርስቶስ በክብር ወደዚህ ምድር ለፍርድ እስከሚመጣ ድረስ ከለተምጻ ድረስ ሞትን ሳይቀምሱ ነኝ መኖራቸውን ክርስቶስ ግን ለፍርድ በሚመጣበት ጊዜ ስድስት ወር ቀድመው ዮሐንስ መጥምቀ መለኮት ከመጠመቁ ቀድሞ ስድስት ወር እንደሰበከ ክርስቶስ ከመምጣቱ በፊት ቀድመው ዓለምን የሚሰብኩ ሰማይትነትን እስከመቀበል ድረስ ራሳቸውን አዘጋጅተው የሚመጡ ሕያዋን፣ የተሰወሩ፣ ሞትን ያልቀመሱ ግን በኋላ የሚያልፉ የሚሞቱ የእግዚአብሔር ልጆች እንዳሉ ይህንን ያስረዳል። የመጀመሪያው ማለት ነው። ቀጥሎ ያለው አንቀጽ እዚያው ጋር ተያይዞ ስለ በደብረ ታቦር የጌታችን የመድኃኒታችን ኢየሱስ ክርስቶስ ክብር መገለጡና አንድነት ሦስትነትም ሥላሴ በደብረ ታቦር መገለጡን ይነግረናል ነግረናል። ወአመ ሰዱስ ዕለት ነስቆሙ እግዚእ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወአዕረጎሙ ደብረ ነውሃ እንተ ባሕቲቶሙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከስድስት ቀን በኋላ አመሱስም ይላል አመሰዱስም ይላል። ከስድስት ቀን በኋላ ማለት በቂሳሪያ ሀገር በቂሳሪያ ሀገር ከነ ጴጥሮስ ጋር እኔን ማንትሉኛ ያላቸው ብሎ ተናግሮ ምስክርነት ከሰጡ በኋላ እነ ጴጥሮስን ሹመት ከሾመ በኋላ በምድር በሰማይ ሰውር ፍቱ ካለ በኋላ በስድስተኛው ቀን ማለት ነው። በቂሳሪያ በተገለጠ በስድስተኛው ቀን ወይም በቂሳሪያ ሐዋርያትን ባናገረ ማንትሉኛ ያላችሁ ማንሉኛል ሰዎች እናንተስ ብሎ በጠየቀ በስድስተኛው ቀን ወደ ደብረ ታቦር ተራራ ነስወሙ ለጴጥሮስ ወለያዕቆብ ከሐዋርያት ሶስቱን ይዞ ወደ ተራራው ላይ መውጣቱን የያዕቆብ ዮሐንስ ወንድማማቾቹ ማለት ነው። ሌላው ጴጥሮስ ነው፣ ሊቃዋርያት ማለት ነው። እነሱን ይዞ መውጣቱን ዋይረጎም ደብረነጓ ነጓ በባይትቶም እነሱን ብቻ ይዟቸው ወደ ተራራው ወጣ። እንግዲህ እነኚህ ሶስቱን ብቻ ይዞ የወጣበት ሊቃውንት ሁለት አይነት መንገድ ያስቀምጣሉ። አንደኛው ፊት አውራሪ መሆን ይፈልጉ ነበርና ሹመ ሽልማት ፈላጊዎች ናቸውና ሌላው ደግሞ በዚህ በፍቅረ ሲመት ውስጥ በዚህ ውስጥ ጠዋት ማታ እረፍት የላቸውም ነበርና ከዚህ ነፃ ሊያወጣቸው ነው። ጥያቄ ያበዙ ነበርና ለጥያቄያቸው ነፃ ይወጡ ዘንድ ነው። ጴጥሮስ ሁልጊዜ ጥያቄ ያበዛል። ባለፈውም እንዳልነው ባለፈው ምዕራፍ እንደተነጋገር ነው ለምን ትሰቀላለ? ለምን ትሞታለ? እስከ ማለት ድረስ ደርሶ ሰይጣን፣ ሂድ ከእኔ ብሎት ነበረ። በልቡ ያደረ ሰይጣን መገሰጽ ነው ብሎና እንደገናም ደግሞ እነኝኛዎቹ ደግሞ አንዱ በግራ አንዱ በቀኝ እንሾም ብለው በእናታቸው አማካኝነት ሽምግልና እናታቸውን ልከዋል። እነሱም ለሹመት በአጠቃላይ በፍቅረት ሹመት ውስጥ ጥያቄ ብዙ ስላለባቸው ከጥያቄ ያለባቸውን ሶስቱን ሐዋርያት መልጦ ከክፉ ጥያቄ ከዚህ ከማይጠቅም ከዚህ ዓለም ጥያቄ ከፍቅረ ሲመት ከፍቅረ ንዋይ ከእንዲህ አይነት ጥያቄ ሰዎች ነፃ መውጣት እንዲያለባቸው እግዚአብሔርን መከተል አይደለም እግዚአብሔርን ሰው እንዲከተል በባህር በአለም ላይ አለም በተባለ ባህር ላይ ያሉ የሚመናኑ ወደዚያ የሚያጠምዱ ሰዎች ከእንዲህ አይነት እንትኖች ነገሮች ነፃ መውጣት እንዲያለባቸው ነፃ ያወጣቸው ዘንድ ሦስቱን ይዟቸው እንደወጣ ነው። ከሐዋርያት የተለዩበት ምክንያት ሲያስቀምጡ ወተወለጠ ራዩ በቅድሜ ሆሙ አራያሁም ራዩም ይላል ፊቱ ተለወጠባቸው። በፊታቸው ዋልባሱኒ በረቀ ወጣይደ ወቅጠቃ ዘይክ ልመሐፒል ከማዋት ቶ በምድር በምድር በሳሙና በኦሞት አጥቦ ከሚጠራ ልብስ በላይ ልብሱም ደግሞ እጅግ ነጭ ሆነባቸው። ዋስተራዊ ጎሙ ሙሴው ኤልያስ ዜ የተናገሩ ምስለሁ ለጊዜ ኢየሱስ ሙሴና ኤልያስም ከጌታችን ከኢየሱስ ክርስቶስ ጋር እየተነጋገሩ ታዩቸው ይላል እንግዲህ ከሐዋርያት ሶስቱን ያመጣበት ምክንያቱ ያ ነው ፍቅረ ሲመት ጥያቄ ያበዙ ነበርና እንደ አይነት ነገር ለእነሱ እንደማይጠቅማቸው ነፃ ሊያወጣቸው ከጥያቄ ነፃ ሊያወጣቸው ነው ከምንም በላይ ጥያቄያቸው መሆን ያለበት ወንጌል ትምህርታቸው፣ አላማቸው፣ ወንጌል ርስታቸው፣ ሹመታቸው መንግስተ ሰማያት ገብቶ ማስገባት እንደሆነ ያለ ማስረዳያ ነው። ከነቢያት ደግሞ ሙሴና ኤልያስን ብሎ አስቀምጧቸዋል። እነኚህ ሁለቱ ታሪክ አላቸው። ማየት እንፈልጋለን ኤልያስም ክብርህን ማየት ፈልጋለሁ ሙሴም ፊትክን ማየት ፈልጋለሁ ብሎ አስቀድሞ ጥያቄ ነበረባቸው። በኦሪቱ ማለት ነው። በማቴዎስ ላይ በሰፊው የገለጽ ነው። ስለሆነ እንደው ይህንንም እዚው ላይ በትንሹ ለመግለጽ ነው። ከዚያ አልፎ ይህን በሚጠይቁበት ጊዜ ጠይቀው ስለማየት እንፈልጋለን ሲሉ በኋላ ታይኛለህ ብሎ ለሙሴም ለኤልያስም ቃል የተገባ ስለነበረ ያ የተገባው ቃል ይፈጸም ዘንድ ሙሴን በአካለ ነፍስ፣ ኤልያስን በአካለ ስጋ አንጥቶ በደብረ ታቦር ተገልጾላቸው እንዳይሆነዋል ለጥያቄያቸው መልስ ሰጥተዋል ማለት ነው። የደብረ ታቦር መገለጽ አንድነት ሶስትነት መገለጽ፣ ሁለተኛ እንደገና ደግሞ የጥያቄዎች ሁሉ መልስ ያገኝበት እነ ጴጥሮስም እነ ዮሐንስ እነ ያዕቆብ ሙሴም ኤልያስም የጥያቄ ሰዎች ስለነበሩ ጥያቄዎች ሁሉ መልስ ያገኙበት ነው። ለአንዴና ለመጨረሻ ነፃ የወጡበት ቦታ ነው ደብረ ታቦር ማለት። ወይ ቤሎ ለጊዜ ኢየሱስ ረቢ ሄይ ሰነ ንንበር ዚ ወንግበር ሰለስተ ማሂደረ። እዚያ በኋላ ጴጥሮስ አንድ ጥያቄ ጌታችንን ጠየቀው እንዲህም አለው፣ ንንበር ዜ ሰናይ ለን ሃለወ ዜ፣ በዚህ በኖር ለእኛ መልካም ነው። ንግበር ሰለስተ ማሂደረ፣ ሶስት ቤት እንስራ። አሃደ ለከ፣ አንዱን ለአንተ፣ አሀደ ለሙሴ፣ አንዱን ለሙሴ፣ አሀደ ለኤልያስ፣ አንዱ ለኤልያስ። እዚህ ላይ ለእኔ አላለም። አሁን የሚፈለገውም ይሄ ነው። ለእኔ የሚለውን ፍቅረ ሲመቱን፣ ፍቅረ ነዋዩን ይህንን ነገር ተታችሁ ለሌላው በሉ። እናንተ ለሌላው ስትሉ የተሻለ ነገር እኔ ለእናንተ አለኝ። ደግሞም ሹመታችሁ ከክህነት ከአገልግሎት የበለጠ ሌላ ምን ሹመት አለ? ወንጌልን ተሸክሞ በአለም ላይ ከመዞር መንግስተ ሰማያት ገብቶ ከማስገባት እንደገና ደግሞ ወደዚህ መንግስት ከመምራት ከዚህ የበለጠ በቅድስና ሕይወት መመላለስ ከዚህ የበለጠ ምን አለ ምንስ ሹመትና ምንስ ጥቅም ታገኛላችሁ? ብሎ ያን በነገራቸው መሰረት በደንብ ጴጥሮስ እንደተረዳ ወይም ጥያቄዎች ለጥያቄያቸው መልስ እንዳገኙ የሚያስረዳው አሀደ ላከ አንዱ ለአንተ ሀደ ለሙሴ አንዱ ለሙሴ ሀደ ለኤልያስ አንዱ ለኤልያስ ንግበር ሰለስተ ማኅደረ ሶስት ቤት እንስራ ብሎ ለእኔ ሳይል ለሙሴ፣ ለጌታችን፣ ለኤልያስ አድርጎ መናገሩን በዚህ መኖር በእኛ መልካም ነው። በቤተክርስቲያን በመንግስተ ሰማያት በህገ ወንጌል መኖር እንዳለ ደብረታቦር ቤተክርስቲያን ደብረታቦር፣ ህገ ወንጌል ደብረታቦር፣ የእግዚአብሔር መንግስት ይባላል። ተራራ ላይ ሲወጡት እንደሚያደክም፣ ወደ እግዚአብሔር መንግስትም፣ ወደ ቤተክርስቲያንም፣ ወደ ወንጌልም አገልግሎት ለመግባት በጣም ይከብዳል። ከገቡ ከወጡበት በኋላ ተራራ ግንጫውን ግጫውን ሲያዩ ደስ እንደሚያሰኝ፣ ወደ እግዚአብሔር መንግስትም ከገቡ በኋላ አይወጣም፣ ካገኙ አይታጣም። ወንጌልም በደንብ እስኪረዱት ያደክባል። ከተረዱት በኋላ ግን ህይወት ነውና ደስ ይላልና። ቤተክርስቲያንም እስከሚሄዱ ያስጨንቃል። ከሄዱ በኋላ ግን ህይወት ነውና ደስታ ነውና በደብረ ታቦር ተመስሎ ለሶስት ትተረጎማለች ደብረ ታቦር እስመ ድንጉፃን ሞንቱ መፃ ደመና ደመናብሩ ጌታችን ኢየሱስ ክርስቶስ ተገልጦ ነበርና እነሱ ደንግጠው ነበረ። ወኮሮኑ ከመበር እንደ በልም ሆነው ተቀምጠው ነበረ። መጻ ቃል እንደመና ዘይብል ከሰማይ ከደመና ቃል መጣ። ዘይብል ዝንቱ ውእቱ ወልዲ ዘአፈቅሩ ለቱ ስምጎ የምወደው ልጅ እሱ ነው እሱን ስሙት የሚል እንግዲህ እዚህ ላይ ሶስትነት ተገለጠ ስንል አንደኛ ነገረ ስላሴ በዮርዳኖስ፣ ሁለተኛ በደብረ ታቦር ነው በደንብ የተገለጠው። በዮርዳኖስ ጌታችን ሲጠመቅ ዮሐንስ በሚያጠምቀው ጊዜ ተጠምቆ ሲጨርስ በአምሳለ ርግብ መንፈስ ቅዱስ ላይ ቦታ ይቷል። አብን በሰማይ ሆኖ የምወደው ልጅ ይህ ነው እሱን ስሙት ብሏል። አሁንም ደብረ ታቦር ላይ ጌታችን በደብረ ታቦር ላይ ከሐዋርያትና ከነቢያት ጋር በነበረበት ሰዓት አንጸባረቀ። ነጸብራቁ የመንፈስ ቅዱስ ነው፣ ነጸብራቁ መንፈስ ቅዱስ ብሎ ተርጉሞታል ሊቃውንቱ ብርሃኑ ብርሃኑ ያበራው ብርሃን መንፈስ ቅዱስ ነው። በሰማይ ዝንትት ወልድ የምወደው ልጅ ይሄ ነው ብሎ የመሰከረው ወልድ ነው። በደመና ወልድ ኢየሱስ ክርስቶስ ራሱ ደግሞ መገለጡ አንድነት ሶስትነት መገለጡ ሊቃውን ተረጉማሉ። ወምዝ ግብተ ነጺሮሙ አልቦ ዘርእዩ ዘእንበለግዚ ኢየሱስ ሲያዩ ሲመለከቱ ድንገት ምንም የለም ከጌታችን ኢየሱስ ክርስቶስ ውጪ። ባሕቲቱ ምስል ሆም እነሱ ጋር ያለው እሱ ብቻ ነው። ወንዘ ወር ድምደብር አዞም እዚ ገሱ ይልግሩ ወይ ለመኑ ዘሪኡ ዘተንሳ ወልደ ጓለሚያው ሙታን። ይህንን ከዚህ በኋላ በተራራው ላይ ያያችሁትን ነገር ለማንም እንዳትናገሩ አላቸው ጌታችን ከሙታን እስከሚነሳ ድረስ ማለትም ሁሩ መሃሩ ተብሎ እስከሚፈቀድላችሁ ድረስ በተራራው ያያችሁትን ምስጢር ለማንም ለማንም እንዳትናገሩ በሚል ጌታችን መመሪያ መስጠቱን ይነግረናል። እዚያ ቀጥሎ ያለው ወተሰሉ ወይቤሉ ወበፈው ሁሉ ጻፍቶ ፈሪሳውያን ኤልያስ ይቀድም መጽያ እንዴት ኤልያስ ቀድሞ ይመጣል ብለው ጸሐፍት ፈሪሳውያን ይላሉ ብለው መጠየቃቸውን ናውሳ ወይቤሉ ኤልያስ ይመጽ ቅድመ ወያስተራትኩለው ወፎ ጽሑፍ ውስጥ ወልደ እጓለ እመሕያው ኤልያስ ቀድሞ ከወልደ ጓለሚያው እንደሚመጣ ስድስት ወር ቀድሞ እንደሚሰብክ ካረገበት እንደሚመጣ ብዙ መከራም እንደሚቀበል ያን በዝርዝር ነገራቸው። ባይቱ ብለክሙ ኤልያስ ወደ መጻ ወገብሩ ላይ ሌሁ ሁሉ ዘፈቀዱ ኤልያስ ቀድሞ መጣ። ነገር ግን ከመጣ በኋላ ፈጽሞ ሁሉ ነገር አደረጉበት። ማለትም መከራ እንደሚቀበል ሰማዕትነት እንደሚቀበል በዝርዝር መናገሩን ነው። ወበፃ ሀበ አርዳይሁ ወረከበ ብዙ ሰባ ሀቤሁ ወደ ተማሪዎቹ መጣ። ወደ ሐዋርያ ሲመጣም ብዙ ሰዎች በሱ ዘንድ አገኝም ጸሐፍት ጸሐፍት የሆኑ ሰዎችም ነበሩ። እንዘ ይስእልዎሙ ወሶበ ርእይዎ ሐዋርያትን እየጠየቋቸው ባያቸው ጊዜ ወይም ባዩት ጊዜ፣ ኩሎሙ ሰብ ደንገፁ ወሮጹ ሶቢሃ ያን ጊዜ አይተው ደነገጡና ፈርተው ሮጡ። አምኅዎ ወተስእሎሙ ለጸሐፍትም እሱን ሰላምታ አቅርበው ጸሐፍትን ጠየቋቸው። እንዘይብል ምንትኑ ታስስጎሙ ለምን ስትፈልጓቸዋላችሁ? ብሎ ጠየቁት። ይህንን ጥያቄ ነው የሚነግረን ስለ ጸሐፍት ማለት እንግዲህ፣ ጸሐፍት ብዙ ጊዜ ጸሐፍት ፈሪሳውያን ረበናት የሚባሉ ጸሐፍት የሚባሉት አጠቃላይ በአይሁድ ሕግ የሸንጎ ጸሐፊዎችና እያንዳንዱን ነገር የሚያረቁ፣ የሚጽፉ፣ የሚተነትኑ ሰዎች ማለት ነው። ጸሐፍት የምንላቸው እነሱን ነው። እንግዲህ ከዚህ ቀጥሎ የምንመለከተው አውሳ አህዱ ሙስተ ህዝብ ወይ ቤሎ ሊቅ አምፃይ ህዎ ለወልዴ ሀቤከስመጋኒን ወሀመሀዞ። አንድ ሌላ ሰው መጥቶ ወደ ጌታችን ወደ ኢየሱስ ክርስቶስ ልጁ ታሞበት ጋኔን የያዘው መናገር የማይችል አፉ ድዳ ሆነ ልጅ ይዤ መጥቻለሁና ወደ አንተ አምጥቼዋለሁ ብሎ መናገሩ ነው። ወህበረከቦ ያነጽሆ ያስተራግጾ ባገኘው ሁሉ ቦታ ይጥለዋል፣ ያሰቃየዋል፣ ጥርሱንም ያፋጨዋል። ወብሶው ወይቤሎሙ ለአርዳእከ በጣም መከራ ያደርስበታል። ለበጠናበትም ጊዜ ወደ ሐዋርያት አንጥቼ ለተማሪዎችህ ያውፀው ወሰኑ ፈውሰቱ አውፁ ልብየ ጠየቅኳቸው እነሱ ግን ልጄን መፈወስ ማዳን አልቻሉም። ወአውሳ ወይቤሎሙ ኦ ትውልድ ታልባቲ ሃይማኖት እስከ ማእዜኑ ይሄሉም ምስሌክሙ እስከ ወት እትዔገሠክሙ እስከ መቼው ድረስ እናንተ ሃይማኖት የሌላቸው ከእናንተ ጋር እኖራለሁ ብሎ ጌታችን ሐዋርያትን መገሰጹ ነው። የሰው ልጁ ታሞበታል። አፉ መናገር አይችልም። በጭንቀቱ በቸገረው ጊዜ በሌሊትም በቀንም ልጁን ይጥለዋል፣ ያሰቃየዋል። ከስቃይ እንዲድንለት ወደ ሐዋርያት አመጣው። ሐዋርያት ፈውሱልህ ሲላቸው ሊፈውሱለት አልቻሉም። ከዚያ በኋላ ያ ሰው ወደ ጌታችን ልጁን ወስዶ፣ ወደ ተማሪዎች ወስጄ ነበር፣ ወደ ሐዋርያት ነገር ግን መፈወስ ተሳናቸው፣ አልቻሉም ማዳን ብሎ ከጌታችን ፊት እነሱን መውቀሱ። ጌታችንም እናንተ እስከ መቼው ድረስ ነው ሃይማኖት የሌላችሁ ከእናንተ ጋር የምኖረው የምታገሳችሁ እስከ መቼ ነው ብሎ ሐዋርያትን መገሰጹን ይነግረናል። ስልጣን ሰጥቷቸው ስለነበረ ማድረግ የሚችሉትን ነገር ባለማድረጋቸው ጌታችን ሐዋርያትን መገሰጹን ይነግረናል። ወሰዱ ውሃቢው ሶበሬዎ ውቱ ጋኔን ነጽሆ ሶቢሃ ውስተ ምድር ያ ጋኔን ወደ ጌታችን ጌስ ከተወሰዱ ጊዜ ጌታችን ሲያይ ምድር ላይ ጣለው። አስተራገጾም አንፈራገጠውም ወተስእሎ እግዚአብሔር ኢየሱስ ለአቡሁ ወይ ቤሎ እማይ ዜኑ ዛሐዞ ጌታችን ኢየሱስ ክርስቶስ አባቱን መቼን ነው ያዘብሎ ጠየቀው። ወይ ቤሎ እምንእሱ ከልጅነቱ ጀምሮ ይዞታል። ወዘልፍ ያወድቆ ሀበ ፅድፍ ወደ ገደል ዘወትር ይጥለዋል። ወውስተ እሳት በእሳት ወማይ በውሃም ላይ ይጥለዋል። ከመ ይቅትሎ ወማይቱ በዘተክል ርድአኒ ወመሃረኒ በምትችለው ሁሉ እባክህን እርዳኝ አለ። ውሃም ይጥለዋል፣ እሳትም ውስጥ ይጥለዋል፣ ገደልም ውስጥ ይከተዋል። የማያደርገው ነገር የለምና ሊገለው የማያደርገው ነገር የለም። እስካሁን እንዲሁ በሕይወት አለ፣ እየወደቀ እየተነሳ። እባክህን በምትችለው ሁሉ እርዳኝ፣ ራራ ብሎ ጌታችን ኢየሱስ ክርስቶስን መጠየቁን ነው። ወይ ቤሎ ኢየሱስ መትቤ መትክል እርዳኒ መሰት አመን ሁሉ ዘይትካህል ለዘይ አምን እንግዲህ አሁ ስርዳይ ካልክ እመናንተ ካመንክ ላመነ የማይደረግ ነገር የለም፣ ላመነ ሰው ሁሉን ማድረግ ይቻለዋል ብሎ ጌታችን የሱስ ክርስቶስ ሰውዬውን መስበኩንና ጥሩ እምነት እንዲኖረው መጀመሪያ ማድረጉን። ወጸርሃ አቡሁ ለውእቱ ወልድ ወይቤ አምን ኦ ባሕቱ ርድኦ ላይ አይምኖት አቤቱ አለማመኔን እርዳው ብሎ አምኛለሁ፣ አለማመኔን ግን እርዳው፣ ጽኑ እምነት እንዲኖረኝ አድርገኝ ማለት ነው። ይህንን ብሎ ሰውየው ወደ ጌታችን መጮፉ ነው። ወሪዎ እግዚእ ኢየሱስ ከመይትራ ሰብእ ገሰጾ ለውቱ ጋኔን በሚዋደቅበት ጊዜ ወደአወድህም ሲዋደቅ ሲነሳ በተመለከተው ጊዜ ያን ሰይጣን ጌታችን ገሰጸ። ወይ ቤሎ ጋኔን ባህም ወፅም አነም እየዘከ ትጻም እንዲሁ ወይ ትግባ እንከ ላይሌሁ ዳግመኛ ወደሱ ሱ እንዲያገባ ውጥ ብሎ ጌታችን አዘዘው። ሰይጣንን ባዘዘው ጊዜ ወጣ ዋጋሮ ብዙ ብዙም አስጮው አስተራገጹ አንፈራገጠው ወፃ ወኮነ ከመበድን እስከ ይብሉ ብዙሃን ሞተ ሞተ ብለው ብዙዎች ተስፋ እስከሚቆጡ ድረስ ወይም ሰዎች ሞተ ብለው እስከሚያዝኑ ድረስ ብዙ አስወደቀው አስነሳው። ዋሃዞ ዝየሱ በደሁ አንስቦ ጌታችን በእጁ ይዞ አነሳው። ወተንሳ ልጁም ተነሳ። ወበቢኦሙ ቤተ ይቤልዎ አርዳይሁ በባይት ቶሙ ወደ ቤታቸው ገብተው ሐዋርያት እርስ በርሳቸው እንዲተባባሉ በወፎስ እና ነህና አውጽዎቱ ወይ ገሎም ዝንቱ ዘብል ይህንን ማውጣት የተሳነልኛ ለምንድን ነው። ስልጣን ተሰጥቶናል አጋንን ተናውጹ ዲቡ ይፈጉሱ ለምጻን ጉራብሩ ተብሎ ስልጣን ተሰጥቶን ለምንድ ነው እኛ ይህንን ሰይጣን ማውጣት የተሳነን ብለው እርስ በርሳቸው ተነጋገሩ። የተሳነ ለምንድን ነው አሉ። ጌታችንም አላቸው እየወፅ ዝንቱ ዘመድ እንበለ ጾም ወጸሎት። እውነት እላቸዋለሁ ይህ ዘመድ ወይም ከዚህ እንደ ዘመድ ሆኖ የተጠጋ ሰይጣን በጾምና በጸሎት ካልሆነ በስተቀር አይወጣም ብሎ በጾምና በጸሎት ማለትም ከእምነት አይቀድምም እምነት ይቀድማል። ከእምነት በኋላ ጾም፣ ጸሎት፣ ስራ እንደሚያስፈልግ በጾም በጸሎት ሰይጣንን ድል ማድረግ እንደሚቻል አስረግጦ ያስተማረበት የትምህርት አንቀጽ ነው። ቀጥሎ ያለው ደግሞ ስለ ሞቱ ስለ መከራው ነው የሚነግረን። ወመሃሮም ላርደ ወይቤሎሙ ሃወደጓለሚያው ይግባውደሰብ ሀጣን ትጎበሳለስእለት ይትነሳ ጌታችን አምላካችን መድኃኒታችን ክርስቶስ እኔ የሰው ልጅ በሰው እጅ እገባለሁ ማለትም አይሁድ ይዙኛል፣ ይሰቅሉኛል በሶስተኛው ቀን እነሳለሁ ብሎ ለእነሱ መንገዱን ነው። ከዚያ ቀጥሎ ስለትትናና ትዕግስት ነው። ወበጽሆ ቅፍርናሆም ወቦአ ቤተ ወይቤሎሙ ምንትኑ ለክሙ በፍኖተናትክሙ ወደ ቅፍርና ሆም ወደ ቤት ከገባ በኋላ በልባችሁ በውስጣችሁ እስካሁን ስታስቡት የነበረው ምንድን ነው? እኔ አውቃለው፣ አልነገራችሁኝም፣ ግን ሀሳባችሁን አውቃለውና ምን ነበር እያሰባችሁት የነበረ ብሎ እነሱ ሐዋርያትን ጥያቄ መጠየቁን ይነግረናል። ወአርመሙ እነሱም ጸጥ አሉ። እስመ ተባሀሉ በበይናቲሆሙ በፍኖት መኑ እንጋ የዓቢ እምኔሆሙ ከሁሉ ማን ይበልጣል ብለው በመንገድ ተነጋግረው ነበርና ዝም አሉ። ወነበረ ወጸውዖሙ ለአሰርቱ ወክልኤቱ ወይቤሎሙ አስራ ሁለቱን ጠርቶ እንዲህ አላቸው። ዘይፈቅድ ይኩን ሊቀ ለያተ ተርሶ ከእናንተ መካከል በመንገድ ላይ ማን ይበልጣል ማን ይበልጣል እያሉ እየተፎካከሩ ነበርና፣ እውነት እላችኋለሁ፣ ከእናንተ መካከል ሊቅ ወይም ታላቅ ሊሆን የሚፈልግ ካለ ታናሽ ይሁን፣ ራሱን ዝቅ ያደርግ አዛዥ ለመሆንም የሚፈልጋለ ታዛዥ ሁን ብሎ በተትና ልልና በዝቅታ ከፍታ እንደሚገኝ ነገረ ትትና። በደንብ አድርጎ ጌታችን ኢየሱስ ክርስቶስ እንዲያስተማራቸው ወነሳ ህፃነ ዋቀሙ ማይከሎሙ ህፃንን ጠርቶ በመካከላቸው አቆሙ። ዋንበሮ ውስጥ ከጉያ ከቅፉ አስቀመጠ። ወይ ቤሎሙ ዘተወክፈ ሀደ ዘመጠነዝህ ህፃን በስሜ ኪያየ ተወክፈ ወዛይ ተወቅፎ ለዘፈን ነው እኔ እንደዚህ ህፃን እኔን የተቀበለ የላከኝን ተቀበለ፣ ብሎ ህፃንን አብነት አድርጎ ያስተምራቸዋል። ህፃን ክፋት የለውም፣ ተንኮል የለውም፣ ትሁት ነው። አባቱ ቢቆነጥጠው አልቅሶ እንባውን ሳይጨርስ ወደ አባቱ ይሄዳል። እናቱን ብትቆጣው አልቅሶ ወዳው ወደ እናቱ ይጠጋል። ቂም የለውም ቂም በቀል ሳይኖራቸው ትሁቱ እንደዚህ ህፃን ትህትና፣ የዋህነት፣ ቅንነት፣ ደግነትን፣ ንጽህናን ገንዘብ አድርጉ። ይህን ያደረገ በእግዚአብሔር መንግስት የበላይ እሱ ነው ብሎ ጌታችን ኢየሱስ ክርስቶስ ክብር የሚገኘው በትህትና እንደሆነ እና በትዕግስት መንገዱን ነው ዘተወክፈ ዘእንበለ ዘፈነወኒ እኔንም የተቀበለ የላከኝን ተቀበለ። ዋውሳ ዮሐንስ ወይ ቤሎ ሊቆ ዘርኢነ ዘያወፃ ጋንንተ በስምከ ወከላይናሁ እስመ ኢተላወከ ምስሌነ እኛ ባጋንንትን በስም ስናወጣ ከኛ ጋር አንታል ተከተ ወይ ቤሎ እግዚእ ኢየሱስ ትክል እጎ እስመ ዓልዎ ዘይገብር ኃይለ በስምየ ወይክ ልፍጡን አይስሙ ቃል ላይልዬ የኔን ቃል ሳይቀበልና በእኔ ሳያምንብኝ በእኔ ስም ተአምር ማድረግ አይቻልም። እስመም ከመ ይኮነ ክሙ ቢፅ ክሙ ውእቱ ክፉ ከሆነባችሁ ጓደኛችሁ ዛስተ ክሙ ጽዋ ማይ ቆሪር በስ በኔ ስም ቀዝቃዛ ውሃ ያጠጣችሁ እስመለ ክርስቶስ አንት እናንተ ክርስቶስ ናቸው። አማን ብለክሙ እያሀጉል ሴቶ ዋጋውን አላሰጠም። ዛሳቶ ሀዱ ምሉ ንውሳን እለያምኑ ብዬ እኔ መካከል ግን በእኔ ከሚያምኑብኝ ሰዎች መካከል አንዱን የሚያስት ወይም ወልደ እግዚአብሔርን ወልደ ዮሴፍ የሚል ካለ እንደገና አለማትን የፈጠረ እግዚአብሔር ክብር ግባውና ፈጥሩ ብሎ የሚናገር በዚህ ሰዎችን የሚያሰናክል ካለ የወፍጮ ድንጋይ በአንገቱ ላይ ታስሮ ወደ ጥልቅ ቢወረወር ይሻለው ነበር በማለት አጠቃላይ ከክህደር ትምህርት መጠበቅ እንዳለባቸው፣ የክህደር ትምህርት የሚያመጣውን መከራና ስቃይ በደንብ አድርጎ የሚገልጽ ይሄ መጽሐፍ ቅዱስ ክፍል ነው። መጨረሻው ላይ ስለ ፍቅር ነግሮ ይህ ምዕራፍ ይጠላቀቃል። እስመለክ ሁሉ በእሳት እስመ ለሁሉ በእሳት ይሜልህዎ ወኩሉ ዘይጠባ ይሜላ በጼው እነሆ ይህን ሁሉ ገንዘብ የሚያደርግለ በእሳት ከላይ ከፍለም ስንመለከተው አይን ብታስትህ አውተጣላት እጅ ብታስትህ ቆርጠጣላት ጣላት የሚል ሐተታ በውስጡ አለ። ያ ማለት ምን ማለት ነው? ክፉ ነገር መልካም ነገር ስትልህ ስትል እንቅፋት የሚሆን አካል ካለ የርሱን ሐሳብ አትቀበለው ማለትም፣ ቆርጠ ጣለው ማለት የሱ ክፉ ሐሳብን አትቀበል። ክፉ ምክር የሚመክሩን ሰዎች ከነሱ ተለይ እያለ በዝርዝ ይነግራል። እንደዚህ አይነት ሰዎች እሳቶ ከማይጠፋበት ሁሉ ከማያንቀላፋበት ወደዚያ ገብተው ያስገባሉና እነሱን አትከተላቸው። እስመለ ሁሉ በእሳት ሁሉ ነገር በእሳት እንደሚያቃጠሉት ወክሉ ዘይጠባ ሁሉም ወት ሜላ ተቆርጦ ወደ እሳት እንደሚጣል። ናሁ ወቱ ፀው ወመሰ ፀው ለሳ እነሆ እናንተ ጨው ናችሁ። ጨው ባይጣፍጥ ወይም ጨው ከሌለበት ምግቡ እርሱን በምን ይቀስሙታል? በምንስ ያጣፍጡታል? ያንን አውጥተው ወደ ውጭ ከመጣል በእግራቸው ከመርገጥ ውጭ። ስለዚህ እናንተ የዓለም ጨው ናችሁ። ራሳችሁ ለሌላው ጨው የምታደርጉ፣ አልጫውን ጨው የምታጠፍጡ እናንተ ናችሁና ለሌላው አርያ ሁኑ በማለት ሰዎች በትዕግስት በፍቅር በርራሄ ለሌላው አርያ መሆን እንዳለባቸው ይህን በዝርዝር በመናገር መጽሐፍ ቅዱሱ የዚህ ምዕራፍ ክፍል ያጠናቅቃል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ ከፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን ይቆየ